ዛሬ ዛሬ የምንሰራው ማለት ነው። ኦኬ፣ ብርቱካን የፊታችን ሳሙና እንሰራለን ማለት ነው። የቡርቱካን እንግዲህ እንደምታዩት እንትን ነው ማለት ነው። እኛ እንግዲህ ማለት እንጥላለን ማለት ነው። እንግዲህ አይጣልም ብርቱካን፣ የብርቱካን ገለባ በጣም ይጠቅማል እና ለፊታችን ክሬም ወይም ሳሙና እንሰራለን ማለት ነው። የፊታችን ሳሙና ከዚህ እንሰራለን ማለት ነው። እንዴት ነው የምንሰራው? አብረን እናያለን ማለት ነው። እንግዲህ አብረን ማየት አለብን። ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ እና አ ቤትም ክፍት ነው ኮመንት መጻፍ ትችላላችሁ። ውድ ቤተሰቦቻችን እንግዲህ ዛሬ ምን እንሰራለን? የፊታችን ሳሙና ማለት ነው። የፊታችን ሳሙና ፊታችሁ እንደኔ ጥቁር ጥቁር ያላችሁ ፊት ካላችሁ በዚህ በቀላል መንገድ ቤት ውስጥ እንደዚህ አድርጋችሁ ሳሙና ከብርቱካን ማስራት ትችላላችሁ ማለት ነው። ቀላል ነው፣ በጣም ቀላል ነው። በእንደዚህ መልኩ የፊታችን ሳሙና ሽታ የሌለው ሳሙና እንሰራለን ማለት ነው። ማለት አሁን ፊታችን ብጉር፣ እንደገና ደግሞ ጥቁር ጥቁር የሚወጣው ነገር ሽታ ያለው ሳሙና ነው ማለት ያ፣ ማለቴ ሽታ ያለው ሳሙና ላይ ፊታችን ከታጠበን ወይም ከተጠቀመን በጣም ይበላሻል፣ እና ይሄ ደተል ነው። ደተል ሳሙና በጣም አሪፍ ነው። እኔ ፊቴ ብሱ ላይ ነው እንትን የሚያደርገውና ከዚህ እንግዲህ እንደምታዩት ከእሽግ ነው ያወጣሁት። ደተል ሳሙና እና ምን እናድርጋለን ነው በእንደዚህ መልኩ አቆራረጡ፣ በእንደዚህ መልኩ ነው እንግዲህ። ደተል ሳሙና እንግዲህ እንትን የለውም ሽታ የለውም። እና ቤተሰብ ያው በእንደዚህ መልኩ አቆራረጥኩት አቆራረጡ ማለት ነው። ከዛን ምን እናድርጋለን ውሀውን እንትን እናድርጋለን። ይሁ በእንደዚህ መልኩ ነው አቆራረጥኩት። አንድ ቤተሰቦቼ ማለት አንዴ ከሰራችሁ ደግሞ እንትን ነው እና እንደዚህ አይነት እቃ ያስፈልገናል ማለት ነው። እንደዚ አይነት ይሄ ድርቅ ሳይሆን ላስቲክ ነገር ነው የሆነ እንትን ነገር ነው አይልም። ስለዚህ እንደዚህ አይነት ነገር እቃ ላይ ቅድም አይታችኋል፣ ያዘ እንደዚህ እንዳዘጋጀሁት እንግዲህ እሱ ላይ እንደሱ አይነት እቃ ያስፈልገናል። ከዛን እስከዛ ግን ሳሙናው እንድቀልጥ ድስት ላይ ውሃ ሆነ ጣትኩት ማለት ነው። ውሃው ክትክት ስል እንግዲህ ይኸው እየቀለጠ ነው። ው ቅልጥ ብሎል ማለት ነው። ቤተሰብ በጣም ይወቃል ማለት ያኔ ይቀጥላል። እዚህ ጋር ያዘጋጀሁት ቅድም አይታችኋል። ይሄ እንግዲህ ይታያችኋል ብዬ አስባለሁ። በደንብ ብጭት አደረኩት ማለት ነው። ይሄ ደግሞ ድቱል ነው፣ ድቱል ሳሙና ነው ማለት ነው። ስለዚህ ወደ ቤተሰቦች፣ አንዴ ከሰራን ብዙ ጊዜ ነው የምንጠቀመው። እና ውሃው ክትክት ስል ነው ሳሙና ንፁ የሆነው ጃት ወይም ሳሆን ላይ እንትን አድርጌ በክትክት አደረኩት። ክትክት ያለው ውሃ ላይ አቀለጥኩት ማለት ነው። ይኸው ቅልጥ ብሏል ማለት ነው። ቅድም አይታቸዋል ብዬ ያስባለው ይኸው የፈጨሁት ቅድም እየፈጨሁት የኦረንጅ ወይም የብርቱካን ገለባና ያዘጋጀሁት ደቶል ሳሙና አንድ ላይ እና እናዋደውሃለን ማለት ነው። ከዋደን በኋላ ካደረሰን በኋላ አንድ ላይ ድብልብልቅ ካደረገን በኋላ ቅድም አይታችኋል ብዬ አስባለሁ ያዘጋጀሁት ድርቅ አይልም ማለት ያኔ እንትን ሲሆን በቀላሉ ሳትቸገሩ ሳሙናን ታውጡታላችሁ። ስለዚህ ለዛ ድርቅ ያለው እቃ ሳይሆን ይሁን ላስቲክ የሆነው ነገር ያስፈልገናል ማለት ነው። ልስልስ ይላል። ስለዚህ ይሄንን ቅድም እንግዲህ አንድ ላይ ድብልብልቅ አድርጌዋለሁ። ስለዚህ እቃ ላይ አንድ ሰዓት ነው ያቆየሁት እኔ ያው አንድ ሰዓት ከአንድ ሰዓት በኋላ እንዴት እንደመሆን ታዩታላችሁ። በጣም ይጠቅማችኋል ለፊታችሁ፣ ለሰውነታችሁ በተለይ ሌላው ለላና ሰውነት ሳይሆን ፊት ለፊት በጣም በጣም በጣም አሪፍ ነው። ተጠቀሙት። ይሄ አንዴ ከገዛ አንዴ ከሰራው ብዙ ነው እንግዲህ አንዴ ከሰራስ ስድስት ነው ኦኬ፣ ስድስት ነው የሰራሁት። ይሄ ስድስት ብዙ ጊዜ ነው የሚጠቀሙት። እንግዲህ ያኔ ቶሎ አልቅም ማለት ነው ለፊት ብቻ ከፈለጋችሁ ለእጃችሁም እንትን እና በጣም በጣም አረፍ ነው። ስለተጠቀምኩት ሁለተኛ ዞር ላይ ነው ቪዲዮ የሰራሁት ማለት ነው። ወደ ቤተሰቦቼ እናንተም እንደዚህ ሰርታችሁ የተጠቀሙት። ይኸው ከአንድ ሰዓት በኋላ እንደዚህ ሆኖ ነው የጠበቀኝ ማለት ነው። እንግዲህ ላሳያችሁ ግልብጥ ላድርግና እንግዲህ ትንሽ ጥብብ ባለ ማለት ይሄ እንትኑ ማለት ነው። እኔ በደንብ ነው ያሞላሁት ማለት በደንብ ነው እንትን አድርጌ ያሞላሁት ጥብብ ብሎ ነው የያዜ እና እዩ ብንድዚህ መልኩ ሳሙና ሰርቻለሁ ማለት ነው። የፊታችን ሳሙና ብንድዚህ መልኩ ተጠቀሙት ለማለት እወዳለሁ። እኔ የሰራሁት ስድስት ነው። ቤተሰቦች ቤተሰቦቼ እናንተ በዛ አድርጋችሁ ማስራት ትችላላችሁ ግን ትንሽ መንድቃች ማስረት ትችላችሁ። ይሄ መሰለ ሳሙና ነው የሰራሁት። የፊታችን ሳሙና እንደዚህ ተጠቀመውት። ፍት የፊት ሳሙና ማለት ፈልጌ ነው። ልታጠብና ላሳያችሁ መስላ ላይና በጣም በጣም አሪፍ ነው ለፊታችን ፊት ጥቁር ያላችሁ አሁን በዚህ ፀሐይ ሰዓት ስለሆነ እኔን ለማወጥ ስንትን እጁ ነው እየገባ ነዳብ እንደዚህ መልኩ ነው የሰራሁት የፊታችን ሳሙና ማለት ነው። ሰርታችሁ የቤት ውስጥ ተጠቀመቱ። ቤት ላይ ደግሞ ፊቴ ሊታጥብን ላሳያችሁ። ራ ፊቴ ላይ ዚጋ ይታያቸዋል፣ ጥቁር ጥቁር ጥቁር ያለ በነገራችን ላይ ይሄ ሁለተኛ ዙር ነው ማለት መጀመሪያ አይቺ ሰርች አይቺ ሁለተኛ ዞር ላይ ነው ቪዲዮ የሰራሁት ቅድም ብያለው። ይሄው ሳሙና እንደምታዩት አሁን እንግዲህ ይታያችኋል። ማብራት ስለሆነ እንትኑ ቦጋዋል። እንግዲህ ይቅርታ ማብራቱ እንትን ነው እና በእንደዚህ መልኩ ሳሙና በደንብ በደንብ በደንብ በደንብ ነው የተጠቀምኩት። እናንተም ሰርታችሁ ተጠቀሙትን ተጠቀሙት። እንደዚህ ለፊታችሁ ላችሁ። ወደ ቤተሰቦች ሰላም ይብዛላችሁ። ስደት ላይ ያላችሁ ፈጣሪ ሰላም እና ጤና ይስጣችሁ ይጠብቃችሁ። እንደዚህ ፊታችሁ መንከባከብ አለባችሁ። ራሳችሁን ጠብቁ። አሁን በዚህ ሰዓት ደግሞ ፀሐይ ሰዓት ስለሆነ በጣም ሙቀት እንግዲህ ሰባተኛ ወር ላይ በጣም ሙቀት ነው። ሰባተኛ ወር ላይ በጣም ሙቀት አለው። ስለዚህ ራሳችሁን ጠብቁት ለማለት እወዳለሁ ውድ ቤተሰቦቼ። ራሳችሁን ጠብቁት እላቸዋለሁ አያቸው። በእንደዚህ መልኩ ተጠቀሙት ለማለት ነው ውድ ቤተሰቦቼ እኔ ስለተጠቀምኩት እናንተ መጠቀም አለባችሁ እንላችኋለሁ። ሽታ የለው የምንለው ደስ ስላል በቃ፣ አለድሌ በደንብ ይኸው፣ ፊቴን ይኸው ይታያችኋል፣ እያስባለሁ እኔ እዚህ ጋ ነው እየጠቆር ጠቆር እዚህ ጋ ማለት ነው። በጣም ወንድማ እዚህ ጋም ማብራት ስለሆነ ማብራት ላይ እንግዲህ ይህ ይመስላል ውድ ቤተሰቦቼ። በእንደዚህ መልኩ ነው ያው እንግዲህ እናንተም ተጠቀሙት። በጣም ነው የማወዳችሁ። ፈጣሪ ሰላምና ጤና ይስጣችሁ። ሀገራችን አምላክ እግዚአብሔር ይጠብቀን፣ ሰላም ይስጥን። ጨናጋንታት ዚህ መልኩ ማለት ነው። ውድ ቤተሰቦቼ ሰላም እያብዛላችሁ፣ ፈጣሪ ሀገራችን ይጠብቅን፣ ሰላምና ጤና ይስጥን። ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ሰላም እያብዛላችሁ ውድ ቤተሰቦቼ በቀጣይ ቪዲዮ እንገናኛለን። ሰላም ለሕዝባችን፣ ሰላም ለሀገራችን ይሁን። ፈጣሪ ሰላም እና ጤና ይስጠን። ከክፉ ነገር ሁሉ አምላክ እግዚአብሔር እየሰውራችሁ እላለሁ። ውድ ቤተሰቦች ራሳቸውን እንዳትጣሉት፣ ራሳቸውን መንከባከብ አለባችሁ። ውድ ቤተሰቦች መንከባከብ አለባችሁ እና ያቻላያችሁ ፍጀን አረኩት ነው የዛን ቫዝሊን መጠቀም ትችላላችሁ ከፈለጋችሁ ማለት ነው። ካልሆነ ያ ማታው ትችላላችሁ። ይመስላል እንግዲህ ዛሬ እሺ የመጣሁት ቤተሰቦቼ፣ ፈጣሪ ሰላም ጤና ይስጣችሁ። በቀጣይ ቪዲዮ እንገናኛለን። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። እንግዲህ ይሄ ይመስላል ዛሬ እሺ የመጣሁት ስለ ቆያችሁ ጊዜ ሳትሰሳታችሁ ስለ ቆያችሁ ከልቤ ነው የማመሰግነው። እግዚአብሔር ሰላም ይስጣችሁ። ቻው ቻው። መልካም ጊዜ መልካም ቆይታ ይሆንላችሁ እመኛለሁ። ባይ ባይ ባይ